በቱም አምጥ አላህ ሱብሃነሁ ወተአላ ከአርሹ በላይ መሆኑን ነገረን። እንደዚህ ደግሞ አምአሚንቱ መንፊሰማ እያለ አላህ አምአሚንቱ መንፊሰማ ደግሞ የተባለው አላህ ነው እያሉ ብኒ ጀሪር አጣወሪ ተፍሲር አጣወሪ ሱረቱ አልሙልክ ላይ ገብታችሁ ማየት ትችላላችሁ። እኛ አላህ ቁርአን ላይ ነገረን ሰለፎች የሄዱበትን መንገድ ይዘን አላህ ከአርሽ በላይ መሆኑን መሰከርን። ነገር ግን እነዚህ ሰዎች አላህ ከአርሽ በላይ መሆኑን ላለመመስከር፣ ላለማመን እንዴት ፍልስፍና ውስጥ እንደሚገባና የሚያመጣው መረጃ ደግሞ እንዴት አድርገው እንደሚያጣምም አሳያቸዋሉ ኢንሻአላህ።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 ግልጽ ነው አይደለም እንዴ እኛ የምንለው አላህ ከአርሹ በላይ ከባኢኑ ሚን ከልቅሂ ከፍጡራን ሁሉ ተላቆ ከሰማያት ከአርሹ በላይ ከፍ ብሏል እንጂ በሰማይ ውስጥ የሚል የለም በምድር ውስጥ አለ የሚል የለም ያዙልኝ ይህንን ሁለተኛስ አሁን እዚ ጋር የሚናገሩ አድምጡት በደንብ እንዴት አድርጎ የነቢዩን አለ ሰላት ሰላም ንግግር አውቆ እንደሚደብቅ ሐቅን ላለማሳየት ከዛ እኔ ኢንሻአላህ ሀዲቱን እከፍተዋለሁ አድምጡት በተመሳሳይ እኛ የምንለው ውድ ወንድሞች እናቶቼ ከአርሹ በላይ ያለውም የፍጡር መገኛ እንጂ የፈጣሪ መገኛ አይደለም ይህን ደግሞ የነገሩን ውድ ወንድም አድምጡት፣ ምን እንደሚለውን አድምጡት። ወንድሞችና እህቶቼ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አልኢማሙ ልቡኻሪ በዘገቡት ሓዲታቸው ላይ ኢነ ረህመቲ ሰበቀት ቢ የሚለው የተጻፈበት ፍጡር የሆነው ኪታብ ከዓርሽ በላይ እንዳለ ገለጹልን። ስለዚህ የእኛ እምነታችን የወለዳችሁ ቀጠፈ፣ ውሸት። በጣም የሚገርማችሁ እኛ አልሐምዱሊላህ፣ እኛ በነገራችን ላይ አልሐምዱሊላህ፣ እነዚህ ሰዎች ውሸታ መሆናቸው በራሱ እንዴት አድርገው ሐቅን እንደሚደብቁ በራሱ እኛ

ፈህወ ይህ ኪታብ ያለው ይነት ነው እንደሁ እሱ ዘንድ ነው። እንደሁ ደበቀው ይናቁ። አያችሁ ይህንን ደበቀው እንደሁ ሚለውን እንደበቀው እሱ ዘንድ ነው። የት ፈውቀ ለአርሺ ከአርሹ በላይ አሃ፣ አንተ ያ መጽሐፍ ከአርሹ በላይ መኖሩን ታምናለህ አደለ? ጠይብ ይኸው ሀዲቱ የሚለው ምንድ ነው? እንደሁ እሱ ዘንድ አላህ ዘንድ ነው የሚለው እንደሁ። ስለዚህ እንደሁ አላህ ዘንድ ነው ትመሰክራለህ፣ አላህ ዘንድ እንዳለ ማሻ አላህ። ይህ መጽሐፍ ያለው እንደሁ አላህ ዘንድ ከአርሹ በላይ መሆኑን ካወቅ መጽሐፉ ከተቀበልክ እንደሁ የሚለው ለምን ደበቅ ለምን ደበከው ዒንደሁ ፈሁ ዒንደሁ ፈውቀ ልዓርሽ ነው የሚለው ሓዲቱ። ካብ ዓርሽ በላይ ብቻ ለምን ብለህ ዝማልቅ? ይኸው ዒንደሁ ነው የሚለው ሓዲቱ። ለምን ዒንደሁ አላልክም? እሱ ዘንድ አላህ ዘንድ ይኸው። እሽሓዱ አዩሃ ናስ፣ አልሓምዱልላህ ይኸው ሓቁ ሲወጣ፣ በራሱ ባመጣው መረጃ ማለት ነው። ሓዲቱ የሚለው ምንድነው? ነው ዒንደሁ እሱ ዘንድ ያሉ ያ መጻፍያት፣ ፈውቀ ልዓርሽ ከዓርሹ በላይ ነው። አላሁ አክበር፣ አላሁ አክበር። እናንተ ብትደብቁትም አላህ ግን ሓቂ ያወጣዋላ። አላያቸው። ስብሓነከ ረቢ፣ ያ መጽሐፍ ከአርሹ በላይ መኖሩ ታምናለክ? ይሄው ዒንደሁ እያሉ ነው። ኢዘን እኛ አህል ሱና ወልጀማ ያነሳውን ጥያቄ አስመልክቶ እኛ አህል ያነሳውን ጥያቄ አስመልክቶ እኛ አህል ሱና ወልጀማ አልሐምዱሊላህ እኛ የተነገረን በቁርአን ባህዲ የተነገረን እንቀበላለን። ፈሁወ ዒንደሁ ፈውቅ አልዓርሽ ነቢዩ ዐለይሂ ስላት ሰላም እሱ ዘንድ አላህ ዘንድ እሱ ዘንድ ፈውቅ አልዓርሽ ይህ ኪታብ አለ አሉን፣ አምነን እንቀበላለን። እኛ ነቢዩን ያነግሩን ፍልስፍና ውስጥ አንገባም። የቱጋን ያለው በቀኝነ ያለው በግራ በላይ አላሁ አለም። እኛ እናቅም፣ ኬፍያውን እኛ እናቅም። ይሄ ዕልመል ገይብ ነው። ከኛ ከአይምሯችን ሩቅ የሆነ ነገር። ነገር ግን እንደመጣው እናጸድቃለን፣ እንደመጣው እናጸድቃለን። ግልጽ ነው አደለም እንዴ? ይሄ ምንም እኛ ጋር ተሽቢ የሚያደርግ ነገር የለም። አላ ለራሱ አጽድቋል ካሳ አውጥቶ አላህ ስብሓነ ተዓላ መጽሐፍ አለ ፎቅል ዓርሻለን አደለም፣ እናሰብታለን። ሀዲት ላይ መጥቷል። እንዴት ነው ፍልስፍ እና ውስጣን ወላሁ አእለም። ይህ ነው የኛ አቋም። አያቸው አደለም። እን ተመልከቱ። ስብሓነከ ረቢ በጣም የሚገር እንደ ሰው ልጆችም ምድር ላይ ነው ያለ አይባልም። እንደ መላኢኮችም ሰማያት ላይ ያለ ነውም አይባልም። እኛ አልሐምዱሊላህ እንደ ሰውም ምድር ላይ ነው አላለም። እንደ መላኢካም ሰማይ ውስጥ ነው አላለም። ከሰማያት ከአርሹ በላይ ከፍ ብሎ አልነው ያልነው፣ ይህን ደግሞ ከራሳችን አልያዝንም። ኢንሻአላህ መረጃዎቼን ላሳያችሁ። ተመልከቱ። እንግዲህ እንደምታውቁት በተለያየ ቦታ ላይ አረሕማኑ ዐለል ዐርሺ ስተዋ ላይ መጀመሪያ እንደነገርኳቸው አላ፣ በተለያየ ቦታ ላይ ከአርሹ በላይ መሆኑን ነገሮናል። ነገር ግን እስኪ ከቀደምቶች ደግሞ ላሳያችሁ። ከሰሓቦች ብኑ መስዑድ አብዱላህ ብኑ መስዑድ ምን ይላል? እንግዲህ ይህን ከፈለጋችሁ አኽረጃሁ ኢብኑ ሁዘይማ ኢብኑ ሁዘይማ ኪታቡ ተውሒድ የተሰኘ ኪታባቸው ላይ አንደኛ ሙጀለድ ገጽ 244 ላይ አስቀምጠውታል። የማንን ንግር? የኢብኑ መስዑድ ንግር ማለት ነው። ኢብኑ መስዑድ ምን ይላል? በይነት ሰማይ ዱኒያ፣ ይህ ለዱኒያ ቅርብ የሆነችው ሰማይና ቀጣይ ሰማይ ያለው አምስት መቶ ዓመት ያስኬዳለ እነዚህ ደግሞ ሁለተኛውም ሰማይ በተመሳሳይ እስከዛኛው ሰማይ ድረስ አምስት መቶ ዓመት ያስኬዳል እያለ ካብራራ በኋላ ምን ይላል? ወረዳለ እና ይኸው መሐለ ሻሂዳችን ያው

ሶስት ሰዎች በመንሾኳሾክ አንድ ላይ ሆኑም አራተኛቸው አላህ ቢሆን እንጂ፣ ወላ ኸምሰቲን ኢላ ሁወ ሳዲሱሁም እያለ አያው ይቀጥላል። ነገር ግን ይህን ሲፈስሩ ሶስት ሰዎች በመንሾኳሾክ አንድ ላይ ሆኑም አራተኛቸው አላህ ቢሆን እንጂ የሚለውን እስኪ ሰለፎቹ ኢብን ጀሪር ምን አሉ፣ ኢላ ሁወ ራቢዑሁም የሚለውን ይኸው ሲፈስሩ ምን አሉ፣ ገብታችሁ ማየት ትችላላችሁ። ቢማዕና የተፈለገው ምንድን ነው? አራተኛቸው አላህ ነው ማለት አያችሁ። ሶስት ሶስት ሲንሸኳሾክ አራተኛቸውን አላህ ነው ማለት በዛቱ አይደለም። ይህ የተፈለገው አራተኛቸው አላህ ነው ማለት ቢማዕና አነሁ ሙሻሂዱን ብዕልሚሂ በእውቀቱ ነው ከእነሱ ጋር ነው ማለት ነው። ሙሻሂዱን ብዕልሚሂ አላህ በእውቀቱ ከእነሱ ጋር ነው ማለት ነው። እሱ የት ነው ያለው ታዲያ? በእውቀቱ ከነሱ ጋር ከሆነ እሱ የት ነው ያለው? ወህዋ አሉ አላህ ግን የት ነው አለ ዓርሺ ይሄ ከአርሹ በላይ ነው። ይኸው አላሁ አክበር አላሁ አክበር። ይኸው ይኸው የሰለፎቹ አቋም፣ ይኸው የሰለፎቹ አቋም። ይኸው የት ነው እያሉ በእውቀቱ ነው። እሱ የት ነው ያለው? አላህ ከአርሹ በላይ ነው። ከነሱ ጋር ነው ያለው የተባለ በእውቀቱ ነው እያሉ ሰለፎቹ ይኸው እያስተማሩ ነው። ተመልከቱ። ልጨምርላችሁ፣ ተመልከቱ። ዘይነብ ቢንት ጀህሽ ምን ትላለች? ይህ ቡኻሪ ላይ ያለ ሐዲት ነው። ይኸው ቡኻሪ ምን ላይ 7420 ላይ ሀያኛ ሐዲታቸው ላይ ዘገቡት ነው። ዘይነብ ምን ትላለች? ዘይነብ ቢንት ጀህሽ ምን ትላለች? ዘወጀ ኩነ

አላህ ስብሃነሁ ወተዓላ የቁርአን አያ ፈለማ ቀዳ ዘይዱን ልክ ዘይድ በፈታት ጊዜ ማለት ማለትና ዳርነክ ብሎ አላህ ወሒይ ስላወረደ ያንን ወሒይ ይዛ እሷ ምን ትላለች? አላህ የዳረኝ በወሒይ ትላለች። ይኸው ወላሂ ማርዘም ባይሆን ብኝ ኖረው አሁንም እንዳረዘምኩባችሁ ይገባኛል። ነገር ግን ማርዘም ባይሆንብኝ ኖረ ይቅርታ እንደምታደርጉልኝ ተስፋ አረጋለሁ። ማርዘም ባይሆንብኝ ኖረው አሁንም የሰለፎችን የሰሓቦችን ንግር አምጥቼ ባስቀመጥኩ የነበረ ገና ያልተጠቀሱ ብዙ ሰሃቦች፣ ሰለፎች አላህ ከአርሽ በላይ ነው እያሉ አላህ ከሰማያት በላይ ነው እያሉ በግልጽ እያጸደቁ ነገር ግን አህባሾች በፍልስፍና ምን ያደርጋሉ? ሰዎችን ያጠማሉ። መን ቃለ ማነው ያለው? ሰለፎችና ጀህሚዮች ሲከራከሩ የነበረው በምንድን ነው? ጀህሚዎች አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች ምን እያሉ ነበር ሲከራከሩ የነበረው? ሰለፎች እኮ አላህ ከአርሽ በላይ ነው እያሉ ነበር ሲከራከሩ የነበረው። ሰለፎች አላህ መውጁዱን ቢላ መካን እያሉ ነበር ሲከራከሩ የነበሩ በወቅቱ ምንድን ነው። እናንተ ሰዎች አይምሯችሁ ለማታሰሩትም እንዴ? ጀህሚዮች ከሰለፎች ጋር በነበራቸው አለመግባባት፣ ጀህሚዮች አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች ምንድን ነበር እያሉ የነበረው? ኪታብ ኸልቅ አፍዓል ዒባድ መክፈት ይችላለሁ፣ ማርዘን ባይሆነ ቢኖረው ማለት አብዱላህ ኢብኑል ሙባረክ ምን እንዳለ ላነቁሉ ከማ ቃለት አልጀህሚየቱ ኢነሁ ፊል አርድ ሃሁና ተመልከቱ ባረከላሁ ፊኩም ኪታብ ከልቃ ፍዕል ይበድ ተመልከቱ። ኪታብ የቡኻሪ ኪታብ ነው። ጀህሚዮች አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች አቋማቸው ምን እንደነበረ እንመልከት። ከቡኻሪ ኪታብ ይኸው ነው። ይ ምን ይላሉ? ገጽ ሶስት ላይ እንመልከት። ወቃለ ብኑ ሙባረክ ዐብደላህ ብኑ ሙባረክ እንደዚህ አለ ኢነሁ ፊል አርድ ሀሁና አላ ሁሉም ቦታ በምድር ላይ እዚህ ምዛም ሀሁና እዚህ ምዛም አለ አንልም። በል የት ነው ያለው? አላ በል አለል ዓርሽ ስተዋ ከአርሹ በላይ ከፍ አለ ከአርሹ በላይ ብለን ነው ምናምንኛ እያሉ ይኸው ሰለፎች ይኸው ሰለፎች ይኸው ጀህሚዮች ከሰለፎች ጋር በነበራቸው አለመግባባት ሰለፎች ከአርሹ በላይው ነበረ፣ ጀህሚዮች አላ ሁሉም ቦታ ነው ያሉ ነበር። እናንተ ኬትና ያመጣችሁት ከአርሹ በላይ ነው አንልም ኬትና ያመጣችሁት እንግዲህ አላ ስብን